በቅዠትና በሕልም እየተሰቃየ ያለው የሲዳማ ክልል አመራሮች ሌላ የቅዠት ሪስ ጉዳይ የሆነ ነገር ይዞልን ብቅ ብሏል። ባለፉት በለውጥ ዓመታት አስደናቂ ለውጥ አስመዝግበን አልስል ከእውነት ድብን ብሎ የራቀ ኮሜዲ የሚመስሉ ውሸትም ዋሽቷል። እውን ይህ የሲዳማ ክልል ለስድስት ዓመት ያህል የተማሪ ኃይል በስራ አጥነት እየተሰቃየ ስናይ፣ የተራቡ መንገድ ላይ ተበትኖም እየተመለከተን፣ እናትና ጨቅላ ሕጻናቶቹ ለልመና መንገድ ላይ ተዘርቶ እያየናቸው ለውጥ አስመዝግበናል ስል ምንም ያልተሰማችሁ እንዴት ብትሆኑ ነው? እውነት ወሰኔል ስሙን ይሄንን መግለጫ ብለህ ስታወጣ ከዙሪያ ያሉ ሰዎችን አልተመለከትክም? እየተነሳ ያለው የሙስና ጉዳዩንስ አላየህም? እንዲያውም እንዲያውም እንድታስታውስ በቅርብ ጊዜ የክልሉ ርዕሰ መስተዳደር የሆኑ ደስታሌ ደግሞ በሀገር አሜሪካ በ300 ሚሊዮን ብር ቤት መግዛቱን የሚያትት ሰነድ ለፌዴራል መንግስት መድረሱንስ ዘንግተ ነው? ምን ይሄ ብቻ? ከዚህም ሌላ ከአሁን ደግሞ ወሬ የሆነውን በአዲስ አበባ ከፌደራል መንግስት የተሰጠ በሲዳማ ባህል አዳራሽ እንዲሰራ የተሰጠውን ቦታ እናንተ ለራሳቸው ኪስ እየሞላችሁ ለራሳቸው የደላ ኑሮ መኖር ስትሉ ቦታው ጊዜ ስላለፈ ለመሬት ባንክ ተመልሶ መሰጠቱን አልሰማም። በ300 ሚሊዮን ብር በሀገረ አሜሪካ ቤት እየገዛ ግን ለሀገሩ ለክልሉ ታሪክ የሚሆን ማዕከል እንዲገነባ የተሰጠው ቦታ እስኪመለስ በዚህ ልክ በጀት የለንም በማለት የዋሸመሪ እንዳለ ሳታቅም ይህን ይህን በውስጥ ይዘ በምን ሞራል ይሁን ተነስተ መታ በዚህ ባለፉት ስድስት የለውጥ ዓመታት አስደናቂ ለውጥ አስመዝግበናል ስትል ምንም ያልተሰማክ ያውል ወሰኔል ስሙን አንተ የምትኖርባት ይቺ ሀገር ብዙዎቹ እየተቸገሩ፣ አንተ በጥቁር መኪና ስለርክ ብቻ ነገር የተቀየረ መስሎ እንዳትሸወድ። ከሙስና ጋር በተደጋጋሚ ስማቸው እየተነሳ ያሉ አመራሮች መግቢያታቸው እየተቸገሩ እንደሆነም ሰምተናል። ደግሞም ከአዲስ አበባ ማለትም ከፌደራል መንግስት ልገመገሙ የመጡ የደህንነት አካላትና የተለያዩ ፕሬዝደንቶቹ ሀዋሳ ገብቶ እየፈተሿቸው እንዳለ እናቃለን። ይህንን ጉዳይ ለማ ቀስ ቀልበስ ከሆነ የለውጥ ብላችሁ ያመጣችሁ የስድስት ዓመት ክሳራ እንጂ አንድም ትርፍ ያልተገኘበት አመት መሆኑን እንድታውቁ እንፈልጋለን። ይህ ብቻ አይደለም። የተለያዩ በቡና ምርቶችም ላይ ከዚህ በፊት ስዳማ የምታወቅበት ስሙ እስኪጠፋ የራሳችሁን የግል ንግድ ፈቃዳችሁን አውጥታችሁ ስትበሉና እንደፈለጉ ስታደርጉ እንደቆያችሁ በግልጽ የምታይ ነው። ታዲያ የቱ ጋ ያለው ለውጥ ነው ያስመሰገብከው ለውጥ? ይህ ህዝብ ነገ ስትወርድ ይጠይቃል። አሁን አንተ ያለበትን ቦታ እድገት ለማግኘት ስትል ዋሽላ ላይ አለቃክ ስለዋሸክ የሚቀየር ታሪክ የለም። ይኸውልህ አሁን ሁሉም ነገር ወደ ማብቂያው ሄዷል። አርቲስት ቶኪቾ ለብቻ የጀመረ የመሰለው ትግል ህዝቡ ተቀላቅሎበታል። አሁን መግቢያ አታችኋል። ስለዚህ ከአሁን በኋላ ቢያንስ ባለቀች ሰዓት ባትዋሹ ይላሉ። እናንተ የሙስና ጎፈሬያችሁን እያበጠራችሁ እንዲህ ቁልጭ ብላችሁ የምትወጡት አሁን የምታስቡበትን ጭንቅላት አታችሁ ነው። በገንዘብ በገዛችሁት ወረቀት እንደመራችሁ እንዳላችሁ እናውቃለን። ነገር ግን በዚህ ልክ ማሰብ አለመቻለን አትልመዱ። እውናን ማንሙትና በሀገር ውስጥ ያለው ነገር ምኑ ተደብቆ ነው? አቶ ሰኔል ሲሞን ይሄን የመሰለ ውሸት ልትዘግብ የወጣው ይኸውልህ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መደመር የሚል ራሳችሁ የጻፉትን መጽሐፍ በስጦታ ማልክ ሰጥተው የተራራውን መንገድ አሰሩልን መጽሐፉን ሽጣችሁ ባሉ መሰረት እናንተ ግን መጽሐፉን ሽጣችሁ ግል ጥቅማችሁ አውላችሁ የተራራውን መንገድ አቁማችሁ አይን አይኑን እያያችሁ የምንመለከታችሁ አይደላችሁ። ምን የሻፌታውስ ገንዘብ ያን ያህል ገንዘብ ወጥቶ ብዙ የተበጀተበትን በጀት በርቁር አጥራችሁ አስቀምጣችሁ አይን አይኑን የምታዩት አይደላችሁ። ምን ምን፣ ይሄ ብቻ ብዙ በገጠር ከተሞችና ወረዳዎች ውስጥ የተጀመሩ ፕሮጀክቶች ቆሞ እያሉ ማስጀመሪያ ብቻ አስጀምራችሁ በጀቱን ግን ጠጥታችሁ ቁጭ ብላችሁ የምትመለከቱ አመራሮች እንደሆኑ ሙሉ ህዝብ አውቋል። አሁን አትልፉ፣ እየወጣችሁ የሐሰት ድስኩራችሁን ማንም የሚሰማላችሁ የለም። ያለፉትን ስድስት ዓመታት የሲዳማ ህዝብ ተራበ እንጂ ምንም የለውጥ ነገር ስላላየ አሁን አንተ በምትለው ለውጥ አስመልክተናል አስደናቂ ለውጥ ባልከው የሚሸወድልህ ሰው የለም። እውን ይህ ሁሉ ይቅርና አሁን ለፍተሻ ወደ ሐዋሳ የገቡት አመራሮችን በስነስርዓት ፈትሸው መርምረው የሙስና ጉዳያቸውን እልባት እንዲያገኝ እርዳታ ብሰጧቸው ባይ ነኝ። የተወደዳችሁ ውድ ጃሾ ቤተሰቦች ይህ ቪዲዮ ከተመቻችሁ ላይክ፣ ሐሳብ አስተታችሁን በኮሜንት እንዲሁም ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ በማድረግ ተቀላቀሉን። ይላለው አመሰግናለሁ።